መብረቁ በስመ አብ። እንደ ምን ምን ምን ምን ምን? አባቴ ልሁን ቁና ቁና ክንታሷን ነው ምን ነው?

እና ምን አውቄ፣ ኧረ መጣችብኝ፣ እየተከተለችኝ ነው አሁን። ደህና ሆና ደህና ሆኖ ቆይቶ እዚህ እንደውም ደረቆቱን እየቆላኝ አሁን እንደውም ጭቱ ሲበላኝ ምን አንጨቱትን ብፈነክትልሽ ሲለኝ፣ ቆይ እኔ እኮ እንደው ክፉ ተነጋግራችሁ ይሁን አላቸከረኝም፣ ክፉ ነው። እኔ እና በአዚህ አገኘኸው እንጂ ፈሰሽ ቱር አገኘሁት። እስኪ ቆይ ጠብቀኝ ብለው ንገረኝ ብለው እኔ እኮ አልፈለግም። እንትን ነው ግኑ ጋር ተጣጡ ነው እኮ እኔ። ኧረ ምንም ባካባቢው ሰው የለ። መጣችብኝ፣ መጣችብኝ፣ መጣችብኝ ነው የሚለኝ እናንተ ምን ተጠናወተው ብለህ እንዲሁ እዚያ ባህር ዘፍስር እየሄድ እናንተ፣ ብቻውን እንዲያው ግን አንቺ ጋር አንተ ደግሞ ተው እንጂ በላቸው። እና ነው እኔ ምን አውቃለሁ